የቤተ አማራ ጀግኖች ገድል አሁንም እንደቀጠለ ነው። በተለያዩ የጦር ግንባሮች የመንግስት ሰራዊት ከፍተኛ ጉዳት ደርሶበታል ተብሏል። ዝርዝሩን ይዘናል። በጎንደር የሜጀር ጄኔራል ውባንታ ባተ ልጆች ጀብድ ሰርተዋል። የውጊያ ውሎን የተመለከተ መረጃ እናስደምጣቸዋለን። ፋኖ ጠንካራ ማስጠንቀቂያ ሰጥቷል። ትዕዛዙን ለተላለፈ ሁሉ ምህረት የለንም ብሏል። የመረጃችን አካል ነው። መከላከያ ሙሽሮችን ገድሏል። አሳዛኙን መረጃ ይዘናል። የአማራ ዲያስፖራ የትግሉ ምሰሶ መሆኑን አስመስክሯል ተብሏል። ብልጽግና ደግሞ ሰርጎ ገቦችን አሰማርተዋል። በመረጃችን ተሰሙታላቸው ከባዱ ጦርነት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 የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ኮር፣ አማራ ሳይንት መቅደላ ክፍለ ጦር፣ ሼ ሁሴን ጀብሪል ብርጌድ እና መስከረም አበራ ብርጌድ በጥምረት ከወራሪ ጠላት ጋር በተለያዩ ግንባሮች ተፋልመዋል። የአማራ ሳይንት መቅደላ ክፍለ ጦር የተዘረጋባቸው ሰፊ ቀጠናዎች በሙሉ በጦርነት እየተናጡ ነው። የአባይ በረሃን እቆጣጠራለሁ የሚለው በቅዠት እና በምናባዊ ጡዘት የተለከፈው የኦህዴድ ብልጽግና ወንጀለኛ ቡድን ሹማምንቶች ወኔው የከዳው ና ሀሙት የፈሰሰው ቅጥረኛ ወታደር በየበረሃው እየላኩ በረመጥሳት እንዲማገድ ና ደመከልብ እንዲሆን አድርገውታል ነው የተባለው። ሼ ሁሴን ጀብሪል ብርጌድ ደብረዘ የምትባለው ከተማ ላይ ከባድ ትንቅንቅ ያደረጉ ሲሆን ወራሪውን ጠላት ሙትና ቁስለኛ አድርገውታል። በተመሳሳይ መስከረም አበራ ብርጌድ ማሻ ከተማ በመግባት የወንጀለኞች ስልጣን ጠባቂው ጦር ላይ ጉዳት አድርሰዋል። የሼ ሁሴን ጅብሬል ብርጌድ ከአንድ ወር በፊት የተቆጣጠረውን ኮሬብ የሚባለውን ከተማ ጠላት ለማስለቀቅ በተደጋጋሚ የሞት ሽረቱ ጋ ቢያደርግም ስላልተሳካለት የከተማውን ህዝብ ለማስጨነቅና ለማማረር መብራትና ውሃ በማቋረጥ እንዲሁም የትራንስፖርት አገልግሎት በመዝጋት ወራዳ ተግባር እየፈጸመ እንደሆነ ተነግሯል። ይህ በእንዲህ እንዳለ በከባድ አውደ ውጊያ ላይ በቱት አትሮንስ ብርጌድ እና ታቦር ተራራ ብርጌድም አሁንም ከኦህዴድ ብልጽግናው ቅጥረኛ ኃይል ጋር አንገት ለአንገት እየተናነቁ ነው ተብሏል። በአማራ ፋኖ አንድነት በጎንደር በጉና ክፍለ ጦር ውስጥ የሚገኙ እህትማማቾቹ ብርጌዶች ስቴደንሳ እና የአንድ አቤት አናብስቶች ውባንታ አባተ ብርጌድ በብልጽግናው ሰራዊት ላይ ድል መቀዳጀታቸው ተሰምቷል። አንድ አቤት ብርጌድ 360 ዲግሪ የአንድ አቤት ከተማን በመክበብ ሰባት የመከላከያ ጦር አባላት ላይ እርምጃ ወስዷል። ዘጠኝ አባላትን ደግሞ ቆስለኛ ለኛ አድርጓል። ከበአዴን ብልጽግና ሚሊሻዎች ውስጥ ስድስቱ ሲገደሉ አስራ አንዱ ቆስሏል ተብሏል። ውባንታ አባተ ብርጌድ በአውደ ውጊያ ላይ ተሳትፎ ሰባት የአገዛዙን ዙፋን ጠባቂ ሰራዊት አባላት የማረከ ሲሆን በቁሳዊ ኪሳራ ደግሞ ክላሽና ተኳሾችን ከአገዛዙ ሰራዊት መማረኩ ታውቋል። በተመሳሳይ መልኩ በስቴ ወረዳ ገና መምቻ ከሚባል ቀበሌ በተደረገ ደውጊያ በሻለቃ አብራራው እየተመራ ትልቅ ድል ያስመዘገበ ሲሆን ለጊዜው ሙትና ቁስለኛው ቁጥር ማወቅ አልተቻለም። ከሙትና ቁስለኛ የተረፈው ሶስት መኪና ወታደር ወደ ቆማ ተጉዞ የገባ ሲሆን ሁለት መኪና ሙትና ቁስለኛ ይዞ የስቴ ወረዳ ዋና ከተማ ወደሆነችው መካነ ኢየሱስ ተመልሶ ገብተዋል። ይህ ኦፕሬሽን የተሰራው በስቴ ዴንሳ ብርጌድ ነው። በዙ ሌላ ቀጠናም ወደ አጅሬ ጃኑራ የገባው የጠላት ኃይል በራስ አሞራ ውብነ ሶስተኛ ኮርና በጎቤ ክፍለ የጦር ጥምረት ሙሉ በሙሉ መደምሰሱ ተነግሮ አለ። አሸባሪው ኃይል ሁለት ሙሽሮችን በአሰቃቂ ሁኔታ ረሸነ። አሸባሪው ኃይል በቀን 16 8ኛ ወር 2017 ዓ.ም ምት ከሰከላ ግሽ አባይ ከተማ ለሰርጋቸው ልብስ አሰርተው ወደ ቤታቸው እየሄዱ የነበሩ ሁለት ሙሽሮችን በአሰቃቂ ሁኔታ ረሽኗቸዋል። ሙሽሮቹ ካሳሁን ታደለ የዘገዛ ቀበሌ ተወላጅና ታደለ ገዳሙ አሷ ተክለ ሃይማኖት ተወላጅ ነበሩ። ሁለቱ ሙሽሮች የሰርጋቸው ዕለት በጉጉት ሲጠብቁ የነበሩና የሰርጋቸውን ቀን በነገውም ዕለት የሚፈጸም የነበር ቢሆንም የሰርጉ ድንኳን ወደ ለቅሶ፣ ደስታ ወደ ሐዘን ነጭ ልብሱ ወደ ጥቁር ልብስ ተቀይሮ አለ። በአማራው ባህልና እሴት መሰረት ሙሽራ ክቡር ነው። ንጉሥ እንኳን ከመንገድ ቢያገኘው ቆሞ ያሳልፈዋል። የአገዛዙ ኃይል ግን የሚመርጠውና የሚያከብረው አንዳችም ነገር የለም። ያገኘውን በሙሉ ያወድማል፣ ይጨፈጭፋል ብሏል የጊዮን ብርጌድ ህዝብ ግንኙነት ኃላፊ የቻል አድማሱ። የአማራ ፋኖ በጎጃም የቀኝ ጌታ ወፍታ የንጉሴ ክፍለ ጦር የቀጠና አካል በሆነው በደብረ ማርቆስ ከተማ ጉዳይ አዲስ ትዕዛዝ አስተላልፈዋል። ሞቶ በመቀበር ላይ ያለው ዘራፊውና ቅጥረኛው የአብይ አህመድ ገረድ የአማራው ብልጽግና ቡድን አሁን ላይ ሁለንተናዊ ቁመናው በመውረዱና የፋኖን ምት መቋቋም ባለመቻሉ ምናልባትም ህይወት የሚዘራ ሊመስሎት ንጹሐንን እየረሸነና ሀብት ንብረታቸውን እየዘረፈ ይገኛል ያለው ክፍለ ጦሩ ንጹሐንን እያፈናቀሉና እያሳደዱ ሀብት ንብረታቸውን ለግል መጠቀሚያና የአማራን ህዝብ ለመጨፍጨፍ የሚጠቀምበትን የጦር መሳሪያ መግዣ ማድረግ ከጀመረ ቆይቷል ብለዋል። ሰሞኑን ደብረ ማርቆስ ከተማ ላይም እያየን ያለ ነው ይህን አይነት ተግባር ነው ነው ያለው። የሊዝ ክፍያ የየክፍለ ከተማው የንግድ ቢሮ ኃላፊዎችና ገቢዎች ቢሮ ላይ ያላችሁ ዘራችሁ አማራ፣ ግብራችሁ ግን የዳቢሎ የሆነ የክፍለ ከተሞች ሊዝ በማውጣትና ከነዋሪው ማህበረሰብ የእናንተንም የደም ግብር ለመሰብሰብ ማዋከም መጀመራችሁን እየተከታተልን እንገኛለን ብለዋል። ስለዚህ አንደኛ፣ ማንኛውም አካል ሊዝን መሰረት በማድረግ ገንዘብ ከመሰብሰብ በፍጥነት መታቀብ አለበት። ሁለተኛ፣ ማንኛውም አካል በምንም አይነት አግባብ ቦታ ከመግዛት መታቀብ አለበት። በተለይ ደግሞ ሚሊሾች መንግስት ነን ባይ ወንበዴ ከዳዎች እየነጠቀ ለማባበያነት የሰጣቸውን እየሸጡ ለመኮብለል በዝግጅት ላይ ስለሆኑ ከእነዚህ አካላት ግዢ መፈጸም ፈጽሞ እየተከለከለ ነው። ሶስተኛ ማንኛውም ማህበረሰብ የየክፍለ ከተማው ክፍያ እንድትከፍሉ የቀረበላችሁን ጥሪ ፈጽማችሁ እንዳትቀበሉ። አራተኛ በከተማ ውስጥ ያሉ ካሬዎች ድሃውን ማህበረሰብ በማሳደድ የቀሙትን መሬት ለመሸጥና ለመኮብለል እየተንቀሳቀሱ ይገኛሉ። ከእነዚህ ካድሬዎች ቦታ መግዛት ፈጽሞ እየተከለከለ ነው። ፋኖ ይህንን አዋጅ ካወጣበት ቀን ጀምሮ በምንም አይነት አግባብ ይሁን ከላይ የተዘረዘሩትን ተላልፎ የሚገኝ ካለ በምታውቁ ልክ አስፈላጊውን እርምጃ ለመውሰድ ዝግጁ መሆናችንን እናሳውቃለን ብሏል። ክፍለ ጦሩ ባስተላለፈው ትዕዛዝ በተለይ ገቢዎች ቢሮና ንግድ መምሪያ ቢሮ ውስጥ ያላቸውና ይህን ጉዳይ ለማስፈጸም ወገባቸውን የምትቆርጡ የብልጽግና አማኞችና የህዝብ ከኮች የጀመራችሁትን እንቅስቃሴ በፍጥነት የማታቀ ቅሙ ከሆነ የተለመደው ዘመቻችን ስለሚቀጥል ለራሳችሁና ለቤተሰቦቻችሁ ወቁ። በዚህ አጋጣሚ እስካሁን በብልጽግና ወንጌል ተጠምቃችሁ የደም አፍሳሹ ስርዓት የእንግዲህ ልጅ በመሆን ያበላችሁን ማህበረሰብ እጅ ስትቆርጡና ስትገድሉ የቆያቸው ትውልድ አማራውያን አድማ ብተና ሚሊሻ ሰላም አስከባሪ ፖሊስም እንዲሁም መከላከያ እንደ ቃይል መቅበዝበዛችሁን ተውና ወደ ወገኖቻችሁ በፍጹም ጸጸት ተመልሳችሁ ቁርጡን ሲያውቅ ለናንተም የማይራራላቸው ሰይጣናዊ ስርዓት ለአንድና ለመጨረሻ ጊዜ በተባበረ ክንዳችን አሁን ቀን እንጣለው የሚል መልእክትም አስተላልፏልም። አለበለዚያ ግን በሽንፈቱ መጨረሻ ላይ ምንም እንኳን ግብረ አበሮቹ ብትሆኑም ዘራችሁን አሽቶ ሁላችሁም ስለሚያጸዳችሁ ምሪቱ አኬል ዳማ ትሆናለች ብሏል። በአማራ ፋኖ በሸዋ የነበልባል ብርጌድ ልዩ እግረኛ በዛሬ ዕለት የነበልባል ብርጌድ ከፍተኛ አመራሮች በተገኙበት ተመርቋል። በአማራ ፋኖ ከሰም ክፍለ ጦር ነበልባል ብርጌድ አሰልጣኞች በሸንኮራና በምንጃር በሁለት ቦታ ከአንድ ሺህ በላይ ሲሰለጥን የነበረው ስፔሻል እግረኛ ከአምስት መቶ በላይ በቆላው በምንጃር ለስድስት ወራት እንዲሁም መደበኛ እግረኛ ከአራት መቶ በላይ በሸንኮራ ደጋማ በተሳካ ስልጠናቸው ጨርሰው ተመርቀዋልም። ሰልጣኞቹ ወታደራዊና ፖለቲካዊ ስልጠና በብቃት እንደተማሩ ተነግሯልም። በምርቃቱ ወቅትም የነበልባል ብርጌድ ዋና ጦር አዛዥ ሀምሳ ለቃ ፈቃዱ ጥላሁን፣ የስልጠና መምሪያ ዋና ኃላፊ ሀምሳ ለቃ ፈለቀ ሰርጤ በቅጽል ስሙ ድቡሽ ታታ፣ የነበልባል ብርጌድ ህዝብ ግኙነት ኃላፊ ኢንጂነር ታደሰ ወንድሙ፣ የነበልባል ብርጌድ ሎጂስቲክ ኃላፊ አርበኛ ደሴ ሞገሴ መልእክት አስተላልፈዋል። በመላው አማራ የተቀጣጠለው ህዝባዊ እንቢተኝነት ጠላቱን የብልጽግናን ወራሪ ከአፈር እየደባለቀ በታሪካዊ ድል አድራጊነት እየገሰገሰ ነው። በዚህ ሁኔታ ላይ ያለውንና በአማራ ግዛቶች ላይ የሚደረገውን የህልውና ትግል እየደገፈ ያለው የአማራ ዲያስፖራና የትግሉ ደጋፊ ኢትዮጵያዊ መሬት ላይ ያለውን ሀቅ በተገነዘበ መንገድ መስራት አለበት ተብሏል። አዲሱ የአማራ ትውልድ የጀመረውን የነፍጥ ትግል ውጤታማ ሆኖ እንዲቀጥል ያደረገው የተላበሰው አማራዊ ጀግንነት በውስጡ ያለው በማንነት የመገፋት ስሜትና የህዝብ ወገንተኝነት ከተሟላው የዲያስፖራ ማህበረሰብ ድጋፍ ጋር ተደምሮ ስለመሆኑ ይነገራል። መሬት ላይ አፈር ልሶ ድንጋይ ተንተርሶ እየኖረ ገዳዩን የብርሃኑን ጁላ ጦር አሳፋሪ ውርደት ያከናነበው የአማራ ፋኖ በአገዛዙ መንደር የፈጠረውን ቀውስ በአማራ ህዝብ የነጻነት ትግል ታሪክ ውስጥ በደማቅ ቀለም ተጽፎ ለትውልድ የሚዘከር አኩሪ ገድል ነው። እንዲሆነው ከቀጠለ በአጭር ጊዜ ውስጥ የክፋት መፈልፈያ ዙፋኑን አራት ኪሎን እንደሚነጠቅ የተረዳው አብይ አህመድ መራሹ የብልጽግና ፋሽስታዊ ስርዓት ነፍጥ አንስቶ የሚታገለውን ፋኖ በተለያዩ መንገዶች ለመሰንጠቅ እየሰራ እንደሆነ ተደጋግሞ ተነግሯል። በተግባር ተጨባጭ ውጤት ያልመጣለት ቢሆንም አሁንም ድረስ ያልተቋረጠ ሴራውን በተከፋይ ባልተኞቹና ካዴዎቹ በኩል የልዩነት አጀንዳዎችን መበተኑን አላቆመም። ባህር ማዶም ተሻግሮ የትግሉ ዋነኛ ጉልበት የሆነውን ዲያስፖራ በአካባቢ በመከፋፈል በትግሉ ተስፋ እንዲቆርጥ በማድረግ መሬት ላይ ያለውን ትግል ፕሮፖጋንዳ ብቻ እንጂ ውጤት እንደሌለ በማስመሰል የአማራ ትግል የሌሎች ኢትዮጵያውያን ስጋት እንደሆነ በማሳየት የዲያስፖራውን ማህበረሰብ ከትግሉ ደጋፊነት እንዲርቅ ለማድረግ እየሰራ ነው ተብሏል። ዲያስፖራው ከእንዲህ አይነት የብልጽግና ሴራዎች ራሱን በማራቅ ድጋፉን አጠናክሮ መቀጠል አለበት ነው የተባለው። ውድ ገንዘቡንና ጊዜውን እየሰዋ ትግሉን ያቀጣጠለው ዲያስፖራ መሬት ላይ የተለወጠም ሆነ የሚለወጥ ነገር አለመኖሩን ተረድቶ የበለጠ ወደፊት መግፋት አለበትም ተብሏል። ከዲያስፖራው የሚጠበቁ ሚናዎች ውስጥ አንዱ የሚዲያ ፕሮፖጋንዳና የዲፕሎማሲ ስራ መሆኑ ይነገራል። የብልጽግና አገዛዝ የራሱን ወኪሎች ብቻ ሳይሆን የውጭው ሎቢስቶችን ቀጥሮ የአማራነትን ትግል ለማኮላሸትና ስም ለማጥፋት እየሞከረ በመሆኑ ለዚያ የሚመጥን ስራ ከትግሉ ደጋፊ ዲያስፖራ ይጠበቃል። የአማራ ፋኖ የአሸናፊነት ምንጩ እውነት ላይ መቆም መሆኑን ማስረዳትና ዲፕሎማሲያዊ ድጋፍ ማሰባሰብ ይገባል ተብሏል። በአማራ ግዛቶች ላይ ህዝባዊ ወረራ ፈጽሞ የነበረው ህወሀት ደጋፊዎች በውሸት የውጭውን ዓለም ማሳመንና ከአስራ አንድ ጊዜ በላይ የጸጥታውን ምክር ቤት በእነሱ ጉዳይ እንዲሰበሰብና እንዲደግፉ ተሳትፋቸው ማድረግ እንደቻሉ በተግባር የታየ በመሆኑ እውነት የያዘውን ህዝብ ደጋፊ ለማሰባሰብ መጠነኛ እንቅስቃሴ ብቻ የሚጠይቅ ስለመሆኑ ይነሳልም። በተደራጀ መንገድ በሚዲያ የሚደረገው ድጋፍ መጠናከርና ተናጠላዊ እድሎችን ተጠቅመው በግል መታገል፣ የብልጽግና ገጾችን ተናቦ ማዘጋት፣ ውሸታቸውን በየኮመንቱ በመስረጃ ማጋለጥ፣ የዓለም ቋንቋዎችን ተጠቅመው በሁሉም አማራጮች መረጃ መስጠት የዲያስፖራ ዋነኛ የትግል ድርሻ ነው ተብሏል። ሌላው ከአሁንም በፊት ሲያደርገው እንደነበረው የሎጂስቲክስ ድጋፉን አጠናክሮ መቀጠል እንዳለበት ተነግሯል። ተጋዮች ለተሰዉ ጀግኖች ቤተሰቦች አለኝታ መሆን ይገባል። ፕሬዚዳንት ዶናልድ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን አስታወቁ። የትራምፕ መልእክተኛ ስቲቪትኮቭ ከፕሬዚዳንት ቭላዲሚር ፑቲን ጋር ከተወያዩ ከሰዓታት በኋላ ነው ፕሬዚዳንቱ ይህንን ያሉት። ጥሩ ድርድር መደረጉን ጠቁመዋል። በድርድሩ ዩክሬን አልተገኘችም። ሩሲያና ዩክሬን በከፍተኛ ባለስልጣናት ደረጃ ተገናኝተው ስምምነቱን እንዲያገባድዱ ትራምፕ ጠይቀዋል። ፕሬዚዳንት ቮሎዲሚር ዘለንስኪ ዘላቂ የተኩስ ቆም ስምምነት ለማድረግ ሩሲያ ላይ ጫና መደረግ አለበት ብለዋል። አሜሪካ ባቀረበችው የተኩስ ቆም ስምምነት መሰረት ዩክሬን የተወሰኑ ግዛቶቿ በሩሲያ ስር እንዲሆኑ ፈቅዳለች። ሩሲያ የክሪሚያ ቀጠናን በይዞታዋ ስር እንድታስቀጥል እንደሚፈቅዱ ትራምፕ ተናግረዋል። ዘለንስኪ ግን ይህንን ሀሳብ ነቅፈዋል። ሩሲያ ሀያ በመቶ የዩክሬን ግዛት በጦርነቱ አማካኝነት በቁጥጥሯ ስር አድርጋለች። የትራምፕ መልእክተኛና ፑቲን ሞስኮ ሲገናኙ ለአራተኛ ጊዜ ነው። የፑቲን አማካሪ ዩሪ ሽካ ውይይቱ በጣም ጠቃሚ ነበር ብለዋል። በዩክሬን ጉዳይ ብቻ ሳይሆን ሌሎችም ዓለም አቀፍ ጉዳዮችን በተመለከተም የአሜሪካና የሩሲያ ተወካዮች እንዲቀራረቡ በር ከፍቷል ሲሉም አክለዋልም። ፑቲን ጦርነቱ ከተጀመረ ለመጀመሪያ ጊዜ ከዘለንስኪ ጋር ለመነጋገር ዝግጁ መሆናቸውን ባለፈው ሳምንት ገልጸዋል። ለፋሲካ የተደረሰውን የተኩስ አቁም ስምምነት ለ30 ቀናት የማራዘም እቅዶች ነበሩ። ዜሌንስኪ የክሪሚያ ቀጠናን በሩሲያ አጅ መተው ተቀባይነት የሌለው ነው ብለው ሲከራከሩ ቢቆዩም አሁን ግን ከተኩስ አቁም ስምምነት በኋላ ሌሎች ነጥቦች ላይ መነጋገር እንደሚቻል ገልጸዋል። ፈተናውን ለማስመለስ በቂ መሳሪያ እንደሌላቸው ማክለዋል። አሜሪካ ለተኩስ አቁም ስምምነት ለአውሮፓ ባለስልጣናት ባቀረበችውና ሮይተርስ በተመለከተ ውቅድ እንደተጠቀሰው የዩክሬንን ደህንነት ማስጠበቅ አንደኛው ግብ ነው። ለዩክሬን ደህንነት ማስተማመኛ መስጠት እንዳለ ሆኖ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ እንድትቀላቀል ይደረጋል ተብሏል። የተኩስ አቁም ስምምነት ላይ ከተደረሰ በኋላ በሩሲያ ይዞታ ስር ስላሉ የዩክሬን ግዛቶች ውይይት እንደሚጀመር ይህ የተኩስ አቁም ሰነድ ያመለክታል። ለማረጋገጥ ጥሩ ስምምነት ላይ እንደርሳለን ሲሉ ትራምፕ ተናግረዋል። በየሳምንቱ 5000 ዩክሬናውያንና ሩሲያውያን የሚሞቱበትን ጦርነት እንደሚያስቆሙ ትራምፕ ገልጸዋል። አሜሪካ ለምታቀርበው የተኩስ አቁም ስምምነት እቅድ በምላሹ የዩክሬን የከበሩ ማዕድናት እንደምታገኝ ሲገለጽ ቆይቷል። የአሜሪካው መልእክተኛ ስቲቪትኮቭ ከፕሬዝዳንት ቭላዲሚር ፑቲን ጋር ለመገናኘት ሞስኮ በነበሩበት ዕለት ከሩሲያ ከፍተኛ ጀነራሎች አንዱ የሆኑት የራስላቭ ሞስካሊክ በዋና ከተማዋ ውስጥ መኪና ላይ በተጠመደ ቦምብ ተገድለዋል። ሁለቱን ሀገራት ለማሸማገል ዲፕሎማሲያዊ ጥረት ጥቃቶች ቢቀጥሉም ሩሲያ በዩክሬን የምትፈጽመው ጥቃት ባለፈው ሳምንትም ቀጥሏል። ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ